በዘንድሮው የበጋ መስኖ ስንዴ ከለማው ሰብል እስካሁን ከ1.6 ሚሊዮን ሄክታር መሬት በላይ የደረሰ ምርት መሰብሰቡን ግብርና ሚኒስቴር አስታወቀ። በበልግ ወቅትም 3.7 ሚሊዮን ሄክታር መሬት በዘር በመሸፈን 98 ሚሊዮን ኩንታል ምርት ለማምረት ታቅዶ እየተሰራ መሆኑ ተገልጿል። አሻግሬ መንገሻ ተጨማሪው ይነግረናል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ አቶ ኢሳያስ ለማ ከኢዜአ ጋር በነበራቸው ቆይታ ምርትና ምርታማነትን ለመጨመርና የምግብ ዋስትናን ለማረጋገጥ አርሶ አደሮች በመኸር በበልግና በበጋ መስኖ አመቱን ሙሉ እንዲያመርቱ እየተሰራ ነው ብለዋል። ሳይታረሱ የቆዩ መሬቶችን ወደ ልማት በማስገባት በዘር የሚሸፈን የመሬት መጠንን መጨመር፣ የግብርና ቴክኖሎጂ ግብዓትና ምርጥ ዘሮችን መጠቀም ለምርትና ምርታማነት መጨመር ምክንያት መሆናቸውንም አመላክተዋል። በበጋ መስኖ ልማት የተጀመሩ ስራዎችም አርሶ አደሩ በዓመት በሶስት ዙር ምርት በማድረግ ከፍተኛ ምርት እያስገኙ ናቸው ብለዋል። በዚህ ዓመት ከበጋ መስኖ ስንዴ ልማት አንድ መቶ ሰባ ሁለት ሚሊዮን ኩንታል ምርት ለማምረት ታቅዶ ወደ ሥራ መገባቱንም ጠቅሰዋል። እስካሁን ሦስት ነጥብ አምስት ሚሊዮን ሄክታር መሬት በዘር መሸፈኑን የገለጹት አቶ ኢሳያስ ቀደም ብሎ የተዘራና የደረሰ የበጋ መስኖ ስንዴ ምርት እየተሰበሰበ እንደሚገኝም ጠቅሰዋል። በዚህም እስካሁን በአንድ ነጥብ ስድስት ሚሊዮን ሄክታር መሬት ላይ የደረሰ ምርት መሰብሰቡን ተናግረዋል። የበጋ መስኖ በአሁኑ ሰዓት ላይ እንደ ባህልም የሆነ የመጣ ነገር ነው። በፊት ላይ ብዙ የኤክስቴንሽን ስራዎች ተሰርተዋል። አመራሩ ከጠቅላይ ሚኒስትሩ ጀምሮ የሚኒስትሮች የክልል ፕሬዚዳንቶች ተሳትፎ አድርገውበታል እና በዚህ ሂደት ነው የበጋ መስኖ ወደ አርሶ አደሮች ሊሰርጽ የቻለው። ስንጀምረው የዛሬ ስድስት ዓመት በ3 ሺህ ሄክታር ነው የተጀመረ። አሁን ደግሞ 3 ነጥብ 5 ሚሊዮን ሄክታር ደርሰናል። ከመቶ ሺህ በማይበልጥ ምርት ነው የተጀመረው። አሁን ደግሞ ባለፈው ዓመት ብቻ ከነበረን ማለት ነው የነበረን ምርት ስንመለ 107 ሚሊዮን ኩንታል ምርት ከበጋ መስኖ አግኝተናል። በሌላ በኩል ወቅቱ የበልግ ሰብል ልማት የሚከናወንበት መሆኑን ጠቅሰው በበልግ አብቃይ አካባቢዎች በስፋት ወደ ስራ መገባቱንም ተናግረዋል። በዚህም በዘንድሮ በልግ 3 ነጥብ 7 ሚሊዮን ሄክታር መሬት በዘር በመሸፈን 98 ሚሊዮን ኩንታል ምርት ለማምረት መታቀዱን ጠቅሰው እስካሁን ሁለት ሚሊዮን ሄክታር መሬት በዘር መሸፈኑን ገልጸዋል። ዘንድሮ ሶስት ነጥብ ሰባት ሚሊዮን ሄክታር በማረስ ዘጠና ስምንት ሚሊዮን ኩንታል ምርት ለማምረት ታስበናል። እስካሁን ድረስ የበልግ ዝናብ ሁኔታን ስንመለከተው አጀማመዱ ዘጊቶ መጀመርም ይታይበታል። እንዲሁም ደግሞ በአሁኑ ሰዓት ያለው ስርጭት ደግሞ መልካም የሚባል ደረጃ ነው። ያን ተከትለን ቀድሞ የማሳ ዝግጅት የማዘጋጀት ስራዎች እንዲሰሩ የማድረግ ስራ ተሰርቷል። ይህንንም ተከትለን እስካሁን ድረስ ወደ 3 ሚሊየን ሄክታር የሚጠበቅ የሚሆን መሬት የእርሻ ስራ ለዘር ተዘጋጅቷል ከዛ ውስጥ እስካሁን ሁለት ሚሊየን ሄክታር ተዘርቷል ማለት ነው አርሶ አደሮች በቀሪ የበልግ ወቅት በዘር ያልተሸፈነ መሬታቸውን በመሸፈን ቀድሞ በዘር የተሸፈነውን አረም ቁጥጥርና ተባይት ክትትል በማድረግ እንዲከታተሉም አስገንዝበዋል የበልግ የአየር ሁኔታ ተለዋዋጭነት ይታወቃል ከዚህ አንጻር በተገኘው ርጥበት ዘር በማሳም በዘር መሸፈን ትልቅ ስራ ነው መሆን ያለበት እና በዚህ ሂደት ላይ አርሶ አደሩ በነቂስ እንዲሳተፍ ነው። ምክንያቱም ቸልተኛ ሳይኖር በተገኘችው እርጥበት ማሳዎችን በዘር የመሸፈን ስራዎች መሰራት አለባቸው። ቀድሞ በተዘሩ አካባቢዎች ላይ ደግሞ በተለይ የጥራጥሬ ሰብሎች ቀድሞ ይዘራሉ እና ከዛ አንጻር እነዚህን የዓለም የተባይ ክትትሎችን እነዚህና የበሽታትና የተባይ ክትትሎችን መስራት አለባቸው።